ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል። የምናስተምራቸው የትምህርት አይነቶችም አማረኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ አርብ ሁሌም ዘወትር እናንተን በተመቻች ሰዓት እያስተማር ይገኛል። ሰላም፣ ወደ ቻናላችን ቤተሰቦች እንዴት ናችሁ? በዛሬው ትምህርታችን ደግሞ ይችላችሁ የመጣሁት ቀሪዎቹን የእንግሊዘኛ ፊደላት እንግዲህ ሾርት ባውል ሳውንድ ውስጥ ከቢ ጀምረን አንድ ባንድ በደንብ አርገን እያብራራው አሳይቻችኋለሁ። ዛሬ ቀሪዎቹን ሙሉ የመጨረሻውን ክፍል አምስትን ይዤላችሁ መጥቻለሁ። በደንብ አድርጋችሁ ይህን ቪዲዮ እስከ መጨረሻው እንደምትከታተሉት እና ሙሉ ውጤታማ እንደምትሆኑ እርግጠኛ ነኝ። ለዚህ ዩቲብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱ እያልሁኝ ቀጣይ ቪዲዮ እንዲሰራላችሁ እንዲሁም የመለቃችሁ አስተማሪ ቪዲዮዎች እንዲደርሷችሁ ላይክ ሰብስክራይብ አድርጉ። ኦንላይን መማር የምትፈልጉም አማርኛ እንግሊዝኛ እና ሂሳብ እያስተማር እንገኛለን። በዚህ ስልካችን እየደወላችሁ መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንሂድ። እሺ እንግዲህ በሾርት ባውል ሳውንድ ውስጥ ኤን አ ኢን ኤ አይን ኢ ኦን ኦ ዩን ደግሞ አ ብለን እንደምናነባ ሳይቻችኋለሁ። እዚህ ቀሪዎቹን ስናይ አርን ር ኤስን ስ ቲን ት ቪን ቪ ብለን እንደምናነብ እያወቅን ይዝና እንዴት አድርገን ነው አንድ ላይ ሲሆኑ የምናነባችው የሚሉትን? እንዴ ር ራ ር አ ራ ስል ራ አ ሚል ድምፅ ይሰጠኛል። ራ ስአ ሳ ትአ ታ ቭአ ቫ አያችሁት። አሁን ራ ሳ ታ ቫ ስላሁን ሁሉም አአ የሚል ድምፅ ይሰጣል። ራ ሳ ታ ቫ እሽ። ራ ት ምሳሌውን ስናይ ያችሁት ራት ራት ማለት አይጥ ማለት ነው። ራት አይጥ። ስአ ሳ ድ ሳድ ማለት ሳድ ማዘን መከፋት ማለት ነው። ትአ ታ ግ ታግ ታግ ማለት ባጅ፣ የምንለብሰው ባጅ ወይም መለያ ማለት ነው። አ ቫ ት ቫት ቫት ማለት ገንዳኖ። ቫት ራት፣ ሳድ፣ ታግ፣ ቫት። እሽ ኢን ደግሞ እንደ ኤ እናነባለን። እስኪ እንየው ምሳሌ ይሆን አሁንም። ርኤ ሬ ስኤ ሴ ትኤ ቴ ቭ ኤ

ሬድ ሴክስ ቴል ቬሪ ሬድ ሴክስ ቴል ቬሪ። ሬድ ማለት ቀይ ማለት ነው። ሴክስ ማለት ፆታ ማለት ነው። ቴል ማለት ማስጠንቀቂያ፣ አንድን ነገር ማስጠንቀቅ ነው። ቬሪ ማለት በጣም ብለን ስናወራ ቬሪ ቬሪ። እሽ፣ አይን እንደ ኢ እናነባለን እንደ ኢ ርኢ ሪ ሪ ስኢ ሲ ትኢ ቲ ቪኢ ቪ እንላለን። ሪ ሲ ቲ ቪ ሪ ሲ ቲ ቪ ምሳሌውን ስናይ ሪ ች ሲኤች በአንድ ላይ ች ተብሎ ይነበባል። ሪ ች ሪች ሪች ሲ ስኢ ሲክስ ሲክስ ሲክስ ትኢ ቲን ቲን ቲን ሪች ሲክስ ቲን ሪች ማለት ሀብታም ነው ሲክስ ስድስት ቁጥር ናት ቲን ማለት ቆርቆሮ ማለት ነው ቆርቆሮ ወይም ታኒክ እሺ ኦን ደግሞ እኒ ርኦ ሮ ስኦ ሶ

ቮ ት ቮት ቮት ቮት ሮክ ማለት አለት ማለት ነው። ሶልድ ጠጣር ቶል ደወል ቮት ምርጫ ማለት ነው። እሺ ር ይሁን እንደ እናነብና ርአራ ርአራ ስአ ሳ ትአ ታ ብአ ቫ

ሰን ማለት ፀሐይ፣ ተርን ማለት ማዞር ወይም ማሽከርከር ማለት ነው። ስለዚህ እናንተ ይህንን እየደጋገማችሁት በደንብ አድርጋችሁ ሲገባችሁ ድረስ ቀጣይ የቀሩትን እስኪንያቸው። አሁን ው ኤ ኤን እንደ አ ስናነብ ው አ ዋ ዋ ይ አ ያ ዝ አ ዛ ዋ ያ ዛ እስቲ ምሳሌውን ስናየው ውአ ዋ ር ዋር ዋ ዋር ይአ ያ ር ድ ያርድ ያርድ ያርድ ዝአ ዛ ፕ ዛፕ ዛፕ ዛፕ ዋር ጦርነት ማለት ነው። ያርድ ቦታ ማለት ነው። ዛፕ መግደል ማለት ነው። ዋር ያርድ፣ ዛፕ፣ ትንሽ ያስፈራራሉ እነዚህ ቃላቶቹ። እሺ ውኤ ዌ ዌ ዌ ዌ ይ ኤ የ የ የ ዝ ኤ ዜ ዜ ዜ ዌ የ ዜ እሺ ዌ ት ዌት ዌት ይ ኤ የ ት የት የት ዌት የት ዝኤ ኤ ዜ ን ዜ ዜ ዌት ማለት እርጥብ የት ገና ማለት ነው። ገና ነው አልመጣም ማለት ነው። ዝ ኤ ዜ ን ቁንጮ ላይ ወይም ቁንጮ ማለት ነው። እሺ አይ ደግሞ ስናይ አይ እንደ ኢናት ኡ ኢ ዊ ዊ ዊ ኢ ኢ ይ ይ ይ ዝ ኢ ዚ ዚ ዚ ምሳሌ ስናይ ው ኢ ዊ ን ድ ዊንድ ዊንድ ዊንድ ይ ኢ ይ ን ድ ይልድ ይልድ ይልድ ዝ ኢ ዚ ን ክ ዚንግ ዚንግ ዚንክ ዊንድ ማለት ነፋስ ይልድ ውጤት የለፋ ነው፣ የስራችን ውጤት ማለት ነው። ዚንክ ማለት ዚንክ ነው ራሱ ዚንክ ዚንክ ነው። ይልድ ዊንድ እሽ ውኦ ዎ ይሆናል። ዎ ይኦ ዮ ዝኦ ዞ ዎ ዮ ዞ። ስለዚህ ውኦ ዎ ር ክ ወርክ ወርክ ወርክ ማለት ስራ። ወርክ ስራ። ዝኦ ዞ፣ ን፣ ዞን ዞን ዞን ማለት ራሱ ዞን ነው። ዞን ክልል፣ ወረዳ የምንላቸው ስለዚህ ዞን ዞን ነው። አሁን የመጨረሻ ዩ ዩ እንደ አናት ውአ ወ ወ ዩ የ ያ ዝአ ዘ ዘ ብለን እናነባለን። ከዚህ ላይ አሁን ለእነዚህ የሚሆን ምሳሌ ስለሌላቸው ነው የተውኋቸው፣ ምሳሌ ስላጣሁላቸው። ስለዚህ እናንተ እንደጋግማችሁ አንዴ ላንብብላችሁ። ዋር፣ ዌት፣ ዊንድ፣ ወርክ፣ ያርድ፣ ኢት፣ ይልድ፣ ዛፕ፣ ዜን፣ ዜንክ፣ ዞን። ስለዚህ እናንተ እንዲያረጋችሁ ደጋግማችሁ ይዋቸው፣ አንብቧቸው። እንግዲህ ለዛሬ እጅላችን የመጣው እስከ መጨረሻው ያሉትን ከቢ ጀምረን እስከ ዜድ ድረስ ያሉትን አንድ በአንድ በደንባር እያሳይቻችኋለሁ። ላይክ ሰብስክራይብ በማድረግ አበረታቱ። ሌላ የምሰራላችሁ ቪዲዮ ካለም እንዲሁ ጠይቁ እሰራላችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሆኑ። መልካም ጊዜ።